የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት በሳር ቤት ጀርመን አደባባይ ጋርመንትና ፉሪ አካባቢ የተሰራውን የኮሪደር ልማት ጎብኝተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነ በዚህ ወቅት እንዳሉት ከሳር ቤት እስከ ፉሪ የተገነባው የኮሪደር ልማት ለአዲስ አበባ ተጨማሪ ውበት ያላበሰ ነው። በጣም ውብ የሆነ መንገድ ነው። በጣም በርካታ ዛፎች ተተክለውበታል። ይሄ ከዛሬ ሁለት አመት ሶስት አመት በኋላ ትልቅ ጫካ መሆን የሚችል ነውና ለአዲስ አበባ በጣም ተጨማሪ ገጽታና የሚያምር ነገር የሰጠ ነው። ከምንም በላይ ደግሞ በፊት የነበረው የቀለበት መንገድ ተብሎ የተሰራው መንገድ እንዳየነው ነው። ከመካኒሳ አካባቢ ያለው በመሀል ምንም ውብ ያልሆነ ለትራፊክ የሚያጨናንቅ ሰው ለመሸጋገር የሚያስቸግር የነበረ ነው እና እሱ ፈርሶ እንደገና ሌኑ ተጨምሮ በጣም ትልቅ መንገድ የተሰራበት ነው።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 በክፍያ የሚያገኛቸውን አገልግሎቶች ሁሉም ዜጎች እንዲያገኙ ለማድረግ በጣም የሚረዳ ስራ ነው። ከሳር ቤት እስከ ፉሪ የተገነባው የኮሪደር ልማት ስራ ከግንባታ የተሻገረ ሰብአዊ ልማትን ያገናዘበ የዘመናዊ ከተማ ግንባታ ማሳያ ነው ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለዚህም ለታዳጊዎች የተገነቡ የመጫወቻ ሜዳዎችን ላብነት አንስተዋል። ስፖርት ማዘውተሪያ ቦታዎችም አብረው ከ20 በላይ አብረው የተገነቡበት ኮሪደር ነው። አሁንም በጉብኝታችን ስናየው በጣም ምንድነው ታዳጊዎች እና ወጣቶች ሲጫወቱ አግኝተናል። እንግዲህ ክቡር ጠቅላይ ሚኒስትር ባለፈው እንደተናገሩት የዛሬ አስር ዓመት በኋላ ብሔራዊ ቡድኑ ከአፍሪካ ብቻ ሳይሆን ከዓለምም ተወዳዳሪ መሆን ይችላል ያሉትን ነገር ታዳጊዎች የተሰማቸውን ነገር ስታያው፣ ሲደግፉ፣ ሲጫወቱ ሞራላቸው ምናቸው እንደዚህ ሆኖ የሚያድግ ማህበረሰብ ሲሆን ነው ስፖርቱን ማሳደግ የሚቻል እና ከታች ጀምሮ ብልጽግና ፓርቲ ትውልድ ላይ ነው የምሰራው ሰብአዊ